አረ እባክህ አብርሽ አደለ። ገና ደሞ ሩታን ሄዳ ደግሞ ሄርሜላ ከሩታ ከአብርሽና ከአንቺ ህይወት ልወጣ ነው፣ እና ምን ትያለሽ? አስተያየትሽን ንገሪን፣ ምን እንደምትይ ማየት እንፈልጋለን። ገና ብላ እሷ ልጠይቅልህ ነው አደለ? ተው እንጂ እኔ አንቺ ጋር መለያየት አልፈልግም። ይሄን ውሳኔ አትወስኝ። ከአንቺ በላይ ማንም የለኝም አትልም ዝም ብለህ። አረ ተው አብርሽ፣ አረ ይሄማ ጥሩ አይደለም። ይሄ እኮ ኖርማል ነው እኮ በቃ እንዴ። ትክክለኛ መንገድ ነው እንደ ምን ነካብረሽ እየታው እንጂ እንዴ በጣም ነው ሳይከፋ። አንተ እኮ በደስታ ነው ከሩታ ጋር መለያየቱን የምትፈልገው፣ እና አሁን ደግሞ ሩታ ጋር መማከሩ ምን አስፈለገ? እንደገና ሴት ለሴት ቃጠሎ እንደገና ግርግር ነው የምትፈልገው ማለት ነው። እናንተ በቃ ሁሌ ይሄ የሆነ ስራችሁ። ሰላም፣ ሰላም ውድና የተከበራችሁ የቻናል ተከታዮች እንዴት ናችሁን? ያለው እግዚአብሔር ይመስገን ሰላም ነኝ። እናንተ እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብ ትትርፍ ይበልኝ። መወዳችሁና ማከብራችሁ ውድ የዚህ ቻናል ተከታዮች በሙሉ፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቤተሰብ የሆናችሁም ደግሞ በኮሜንት አበረታቱኝ ማለት ነው። እየጠፋ ሁነው የሚጠይቀኝም የለም ለምንጠፋሽ የሚለኝም የለም። ረተው ግን ጋይዝ አንዳንድ ጊዜ ታስቡኝ የምጠብቃቸው ሰዎች ራሱ ጠይቁኛን፣ ብዬ የትዳ ነው ማሬ ይላሉ ብዬ የማስባቸው ሰዎች ራሱን ነውና የታዘብኳቸው። አንዴ ከጠፋህ ይቱ ላይ ጠፋ፣ ማንም አይጠይቀ፣ አባቴ አትጥፋ ብቻ፣ ከጠፋ ጠፋ ቻው ነው። እና ዛሬ ይዤላቸው የመጣሁት አብርሽና ሩታን አብርሽና ሄርሜላን ነው። እንግዲህ ሩታን ሄርሜላና አብርሽ ድራማቸው አያልቅም። አብርሽና ሮታ ድራማቸው አያልቅ ድራማቸው አያልቅ። ልጁ ተወለደ ብለን ደስ ብሎን ማርያም ማርያም እያልነ፣ አሁን ደግሞ አብርሽ በድንገት ተነስቶ ሄርሜላ በድንገት ተነስታ ከህይወታችሁ ልውጣ አለች። ልጃችሁን አሳድጉ እኔም ልጅ ልጅ ያላሳድግ አለች። ልጅ አላት መሰል አላቅም። ሄርሜላ ልጅ እንዳላት አላቅም ዛሬ ነው የሰማሁት። እና አብርሽዬ ከህይወተ ልውጣ ብላ መጣች። እንግዲህ አብርሽ እልል ብሎ። መቀበል ሲኖርበት እኛ አለቃቀሰ እንዴ? ለምን ህይወታችን ተወጫለሽ አንቺ በዚህ ይሄ ስሜት ለምን ይሰማሻል? ለምን ለምን አይሰማትም እንዴ? ኮሜንት እኮ እየተቀጠቀጠች የምትውለው እሷ ናት። አንቺ ሴት ልጅ አደለሽም እንዴ? ራስሽን ራስሽን ስታስከብሪ አንቺም ትከበር ያለሽ ሩታ ላይ የደረሰው ነገር ነገ አንቺ ላይ ይደርሳን እየተባለች ምትወቀስበት በየቀኑ የምትሰደብበት ሄርሜላ እኮ ናት። እንዴት ይሄ ጠፋ? አብረሽ እና አሁን ደግሞ አንተ እንዴት በዛ ይመስልሻል ብለህ ታስባለህ? አለችም ለእናንተ ትዳር መፍረስ ምክንያቷ ሄርሜላ እንደሆነች ማንኛችንም ጠንቅቀን እናውቃለን። አንተም ታውቃለህ። እና አሁን ደግሞ እሩታን እናማክር? ኧረ እባክህ፣ በጣም ይገርማል። አብርሽ ግን አንዳንዴ በምንህ ነው የምታስበው? አንተ ሰውዬ በምንህ ነው የምታስበው እንዴ? አረ ተው ተው፣ አብርሽ እንዴ ሩታና ሄርሜላን አገናኝተህ ደግሞ እንደገና ልታብላላቸው ነው? እንደገና ዩቱቡ ደግሞ ቀዝቀዝ ብሎ ነበር። እንደገና ደግሞ ኧረ ተው ግን እናንተ ዩቱበሮች አንዳንዴ ለኛ ምስሉ እና ዛሬ ሄርሜላ ከህይወታችሁ መውጣት አለብኝ። እኔ ለእናንተ ልጅ ልጃችሁ እንድታሳድጉ ፈልጋለሁ። ለእናንተ ጠብ መንስኤ እኔ ከሆንኩኝ በቃ ከዛሬ ጀምሮ ግንኙነቴን አቆማለሁ። ልጅህን አሳድግ ብላ እድሉን ሰጥተዋለች ላብረሽ እውነት ነው፣ ሄርሜላ። የእውነት አስበሽበት ነገር ካደረግሽ በቃ ጥሩ ነው። ወደ ራስሽ ተመልሰሻል ማለት ነው። አብርሽ እንደማይጠቅምሽ አውቀሻል ማለት ነው። አብርሽ አይጠቅምም። ሊጠቅምሽም አይደለም፣ ሊጎዳሽ ወይ ደግሞ እንደ ሩታ ልጅ አሳቅፎ ወይ አያስረግዞ እንደዚህ ተወልዶ ተረግዞ እስከሚወለድ እያስለቀሰ ሊያኖርሽ ፈልገሽ ካልሆነ በስተቀር አብርሽን የእውነት ብትርቂው ነው የሚሻለው። አስፈልጎሽ ፈልገሽው ወይ አፍቅረሽው አይደለም። ስለዚህ ምንም አይጠቅምሽ ስለማይጠቅምሽ በጊዜ እናቴ ሾለክ በይ። መከበር በከንፈር ይባላል እንዴ? ሾለክ ብቴ ነው የሚሻለው። ሩታ ላይ እየደረሰ ጣ አንቺ ላይ እንዳይደርስ አምልጭ አምልጭ። እና እሷ ላይ የደረሰ ጣይ ይደርሰኛል ብለሽ አስበሽበት አሁን ባነሽ ከሆነ አይጠቅመሽም። ሩጫሽን አምልጭ፣ አሁንም በርች፣ እኛ በማምለጥሽ እኛ ከጎንሽ ነን። አብርሽ እንደማያዋጣሽ ማንኛውም ሰው ያውቃል፣ ራስሽም ታውቂያለሽ። ለሩታ በሆነ ለፍቅር በሆነ ለማንም አይሆንም። አብርሽ ታውቂያለሽ። እኔ ሴቶቹ ምን ምን እንደነካችሁ ወይ ለመታወቅ ወይ ለመፈመስ ወይ በቃ ለሆነ ነገር ካልፈለጋችሁት በስተቀር አብርሽ እንደማይሆን ሴቶቹ በደንብ ነው የምታውቁት፣ እንደማይሆን ታውቃላችሁ። ስለዚህ ራሳችሁን ክብራችሁን የምታወርዱት ራሳችሁ ናችሁ። ክብራችሁን ደግሞ የምታቃኑት ራሳችሁ ናችሁ። ሴት ልጅ ክብሯን ስትጠብቅ ነው። ነገ አብርሽም ቢሆን አሁን ይኸው ጥለሹ ስቴ ልትሄጅ፣ ስቴ እያለቃቀሰ ነው ያለው። ግን እኔም ወዳለሁ ያችም እኔ ወዳለሁ ትለዋለች። ምን ወዳለሁ ትለዋለች? እሱ ፎቅ ሰቀላችሁት እና በላይታችሁ ጢባራም ሆነ ጢባር የሌለው ልጅ ጢባራም አረጋችሁት። በማን በሴቶቹ ሴቶቹ እንዲህ ነው የሚወዱት፣ ለምን እንደሚወዱት አናቅም እኛ እና አሁን ባነሽ ስሜቱ በቃ እንደማያስፈልግሽ አውቀሽ ባነሽ ከሆነ አህለው ሳህለን የራስሽን ህይወት ብትጀምሪ የተሻለ ስራ ብትሰሪ ትበልጫለሽ። እኛ እህቶችሽ ልናበረታታሽ እንችላለን። በቃ ግን ከእነሱ ህይወት ውጭ እንዳልሽው ቀጥይበት። አሁን ደግሞ አብርሽ እናንተ አብርሽና አንቺ ተለያይታችሁበት በአጭሩ እንዳትቋጩት። እንደገና ደግሞ ከሩታ ጋር ተገናኘ ሲልሽ ራሱ ሩታ ጋር መገናኘት አይጠበቅብሽ። ለምን ትገናኝ? ምን ታደርግልሽ? አለ ከህይወታቸው መውጣት ነው የምትፈልጊው። ለህዝቡም ለራስሽ ማሳወቀሻን ከህይወታቸው መውጣት ነው ብንብልሽ በቃ ገና ደግሞ ሩታ ጋር ሂደሽ ደግሞ ሰጣ ገባ ውስጥ ከገባችሁ አሁንም አብርሽና ሩታ ደህና ያሉትን መጋጨታቸው አይቀርም ማለት ነው። ግን እንዳይጋጩ ካሰብሽ ተያቸውና ጥለሻቸው ውጭ፣ ጥለሻቸው በቃ የራስሽ ኑሮ ኑሪ፣ የራስሽ ህይወትን ኑሪ፣ ተዩ አብርሽን። አብርሽ ቢሄድ የባሰ የበለጠ አብርሽ በለጠ ነው የሚመጣው አብረሽ ብሄድ በለጠ በለጠ ብሄድ ማን በቃ የተሻለ የፈለግሽውን ሰው አገላብጠሽ መኖር ትችያለሽ። ስለዚህ ከህይወታቸው ውልቅ ማለትሽ መልካም ጉዞ ብለናል። ጥሩ ወደ ራስሽ መመለስሽን ራሱ ሄርሜላዬ ይሄው አወቅን እኛ። ራሱ እኛ ደግሞ ከጎንሽ ነን። አብሽሪ፣ ቪዲዮ ፖስት አርጊ፣ እኛ እናያለን፣ ያለን ኮሜንት እንጽፋለን፣ እናበረታተሻለን ቪዲዮ ደግሞ አንድ ነገር ልንገ ማስታወቂያ መሀል ላይ ያለ የሚመጣ እሱንም አናሳልፍም። እንዲሁ ነው ቁጭ ብለን የምናየው ቀጥታ ተጀምሮ እስከሚጨርስ ድረስ እናይልሻለን ብቻ እንጅ ራስሽን አስከብሪ እና አብርሽ ዛሬ በጣም ነው የከፋው። ለምን እንደዚህ አልሽኝ? እንዴት ይህን ልትችኝቻል ልትኝቻልሽ? ለምን ብሎ አብርሽ ትንሽንትን ብሎታን ደብሮታን እሷም ነግረዋለኝ እና ያው ለቤታቸው እንትን ለመለያየታቸው መንስኤ እና ምክንያት የሆነችው ሄርሜላ እንደሆነ ሄርሜላ ገና አሁን ነው እየባተተች ያለችው። ስለዚህ ኑሯችሁን ኑሮ የራሳችሁን ኑሮ ኑሩ። እኔ ከህይወታችሁ መውጣት ፈልጋለሁ ማለቷ ይሄ ትልቅ ነገር ነው። ሁላችንም ደስ ብሎናል። እና ደግሞ ለእኛ ለተመልካቾችም ደግሞ ሄርሜላ ልጅ አለሽ እንደ ኔ ቆንጆ ልጅ እንዳለሽ ደግሞ አናቅም ነበር እስከዛሬ እኔም ልጅ ላሳድግ አንተም ልጅህን አሳድግ ስትይ ነበርና ደስ ይላል። ልጅ ካለሽ ፈጣሪ ያሳድግልሽ ኔ ወድ እንዴ። እና በራስሽ ህይወት እና በራስሽ ቪዲዮ እመጣለሁ ብለሽ ማሰብሽ ራሱ ይሄ ቀላል ነገር አይደለም። ከአብርሽ መለየት አለብሽ። አብርሽ እንደማይጠቅምሽ ማወቅ አለብሽ። ራስሽን ማሳመን አለብሽ። ሰላሳ ጊዜ ብትወጀውም ወደሹ ነው የምትቀሪው። ያንቺ ሊሆን አይችልም። ስለዚህ አብርሽ የሁሉ ሴት ነው። ነገኛም አንዷን መጥታ እወድሃለው ብትለው ከጎኗ ነው የሚቆመው እና ለሩታ ያልሆነ ላንቺ ስለማይሆን ወደ ራስሽ መመለስሽ በጣም ደስ ብሎናል። አሁንም በርቺ፣ ወደ ራስሽ ተመለሽ። ከሩታ ብትቺ፣ ከሩታ ጋር ባትገናኝ ደስ ይለኛል። በቃ አቋምሽ እንትን ብለሽ ጸንተሽ፣ በአቋምሽ በሀሳብሽ ጸንተሽ ከነሱ ጋር መራቅ አለብሽ። እና አወዳችኋለሁ ቤተሰቦች። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ደግሞ ባይ ባይ።